ሰላም ቤተሰቦች፣ እንዴት ናችሁ? ዛሬ ላይ ከአቅሜ በላይ ስለሆነ ከትግስቴ በላይ የሆነ ነገር ነው የተፈጠረው። ጽጌ ያደረገችው ነገር ከዚህ በፊት እኔ ነገሮችን እንደዚህ አድርጌ አውቃለሁ ግን በዚህ ልክ ጽጌ ለመጉዳት ያደረኩት ነገር የለም። እርግጠኛ ነኝ ፅጌ ይሄን ያደረገችው ሁን ብላ ነው፣ እኔ ለመጉዳት ብላ ነው እንጂ ሁላችሁ ተብታቁት ሰውየውን ወዳው ወይ ደግሞ ተመሽቷት ወይ ደግሞ ከሱ ጋር ህይወት ይኖረኛል ብላ አይደለም ይሄን የምታደርገው። አሰባችቷን መነቀስ ማለት በጣም ከባድ ነገር ነው ጋይስ። ማለት ከላያችሁ ላይ ተጣጥፈት የማይችሉት ነገር ነውና በጣም ሀላፊነት የሚጠይቅ ነገር ነው። እኔ እንደዚህ አይነት ነገር እንዴት ማድረጓል ማመን አልቻልኩም። እውነት ለምን ነገር በምን ጭንቅላት በምን ሞራል ይሄን እንዳደረገችው አላውቅም። እና ይህን በማድረጓ በጣም ከፋኝ። ከእስከ ዛሬ ከሆኑት ከተደረጉት ወይ ደግሞ ፅጌ ያረገቻቸው ከምላቸው ነገሮች በላይ ይሄ ከባድ ነገር ነው። ከሱ አይጠበቅም። ይህን ማድረግ አልነበረባትም። በጣም ያናደደችኝ እና እኔ ማለት ከዚህ በኋላ ነገሮችን ሁሉ ነገር እርግፍ አድርጌ ልተው ወይስ ደግሞ ልቀጥል አላቅም። ምን ማድረግ እንዳለብኝ የእውነት ምን ምን መወሰን እንዳለብኝ አላቅም። መወሰን ያለብኝ ነገር ነው ያሳጣችኝ። በሷ ላይ ያለኝ እምነት ነገር በሙሉ ጠፍቷል። በሷ ላይ የነበረኝ ነገሮች በሙሉ እንዲጠፉ ነው ያደረገችው። ምክንያቱም እንዴት እንነቀሰዋለች? መነቀስ መነቀስኩ በጣም ከባድ ነገር ነው እና በምን አስበው እንዴት እውነት ለመናገር ቃል የለኝም። ይህንን የምገልጽበት ቃል ስላጣው ነው። የእውነት ያደረግሽው ነገር በጣም ነው የሚያናድደው። በጣም አሳፋሪ ነገር ነው ያደረግሽው። እንዴት ነው እኔ እያለሁ ወይም ደግሞ ሰሞኑን እያደረግኩ ያለሁት ነገር ይህን ለማድረግ አይጋብዝም። ምክንያቱም ነገሮችን ለማስተካከል ከእሷ ጋር ጥሩ ለመሆን ከእሷ ጋር ያለኝ ነገር ለማስተካከል እየሞከርኩ ባለሁበት ሰዓት ላይ ፅጌ ይህን ማድረጓ በጣም ነው የሚያስከፋው እና ያረግሹ ነገር በጣም ነው የሚያስከፈው። ያረግሹ ነገር ዋጋ ያስከፍልሻል። በጣም ብዙ ነገሮች ነው ከዚህ በኋላ በህይወትሽ የሚገጥምሽ። ምክንያቱም እውነት እርግጠኛ ወደሹ እንዳልሆነ መቶ ፐርሰንት እርግጠኛ ነኝ። ይህን ሰው ፈልገሹ እንዳልሆነ መቶ ፐርሰንት እርግጠኛ ነኝ። በጣም ብዙ ሰው ትላንት ማታ ሲደውልልኝ ነበር። ብዙ ሰዎች ቴክስት አድርጋችሁልኛል። ብዙ ሰዎች ትጽፉልኝ ነበር። ይቨን ላይቭ ገብቼ መቆየት አልቻልኩ። በቃ የሁላችሁን ኮሜንት እንደዛ ስለሆነብኝ አይዞ ነው እንደገና ደግሞ ያደረገችው ነገር ልክ እንዳልሆነ ሁላችሁም አምናችኋል እና ያን ነገር መቋቋም ስላቃተኝ ነው ከላይ ቢወጣውትኝ። በጣም ከፍቶኛል። ባረክሹ ነገር ታዝኝበታለሽ፣ ጸጌ በእውነት ታዝኝበታለሽ። እውነቱ መሆኑን መቀበል ስለከበደኝ ማመን ስላቃተኝ ነው የመጣውትኝ። ነገሩ እውነት ከሆነና ያደረገችው ከሆነ ምናልባት ይህን የጸጌ ነገር እስከ ዛሬ ከምላችሁ በላይ ዛሬ የሚያበቃ ይመስለኛል። ከዚህ በኋላ ምንም ልታረጋችሁም። ከዚህ በኋላ ከሷም ምንም አልጠብቅም፣ ምንም እንድታረግም አልጠብቅም። እንገባለን ወደ ውስጥ። ያደረገችው ነገር ልክ እንዳልሆነና መታገስ ከምችለው በላይ ነው የሄደችው። ዛሬ ነገሮች የሚያበቁ ይመስለኛል። ወይና በፅጌ መሀል ያለው ነገር የመጨረሻ ደረጃ ላይ ነው ብዬ ነው የማስበው። ከዚህ በኋላ በማረገው ነገሮች ላይ ማለት ነው ፅጌም እናንተም እንድትወቅሱኝ እንድታዝኑብኝ አልፈልግም። ምክንያቱም መልካም ለመሆን ሞክሬያለሁ፣ ጥሩ ባህሪ እንዲኖረኝ ለማድረግ ሞክሬያለሁኝ፣ ለመታገስ ሞክሬያለሁ፣ ለማስረዳት ሞክሬያለሁ። ከዚህ በላይ ምንም ላረግ አልችልም። ከዚህ በላይ ማድረግ የምችለው እሱ ያደረገችሁን እሱ ያጠፋችሁን ጥፋቶች እኔ ደግም ያጠፋችኋለሁ። ከዚህ በኋላ የምታገሰውም ወደኋላ የምለውም ነገር የለም። በጣም ነው ማዝ ነው ከዚህ በኋላ

እኔ በነገሮች አናድጅሻለሁ አንቺም በነገሮች አናድጅሽ፣ ነው ግን ይበቃል። ይሄ ጨዋታ ይበቃል። ትልቅ ሰዎች ነው ገባሽ አይደለ? እሱ ይሄ ጨዋታ ይበቃል። ንቅሳቱን አጥፊ፣ እንደዚህ ወጭ፣ እንደዚህ ወለ፣ ንቅሳት ብቻ ግን ይሄን ንቅሳት ላይ አጥፊና እንደዚህ ወጭ። ምን ያህል ራስ ወዳድነህ? ግን በጣም በጣም በጣም ብዙ ነገሮችን ለማድረግ ሞክሬ ነበር። እንዳትነካኝ አይፈልግም። ባለትዳር ነኝ። እዛ ሆነህ ትልቅም ሆነ ትንሽ

እንት አንተ ነበር መነቀስ የነበረብኝ አንተ ነበረ ማውቀያ የነበረብኝ አይደል አንተ ነበር የነበረብኝ አሁንም አብሬ አንተ ነው መሆን ያለብኝ የተሰጣኸው እንድ መጠቀም ነበረብህ አልጠቀምክም በቃ አሁን ደግሞ የምፈልገውን ነገር መርጫ ነው ነገሮች ሁሉ ጊዜዎቹ ሁሉ ከረፈዱ በኋላ